ዘመነ ካሴ ከስብሃት ነጋ ሊሰራ ነው። ሀብቴ ወልዴ ከብልጽግና ጋር ሊሰራ ነው። ምሬ ወዳጆ ከደብረ ጽዮን ጋር ሊሰራ ነው። አብይ ደሳለኝ ከኦሮሞ ጋር እንዲህ አይነት የወረደ ካልት የሆነ ፖለቲካ ልትታረሙ ይገባል። እኛ ገና የፖለቲካ ዳደ የፖለቲካ ሀሁ ላይ ተቀምጠን እኮ እና አርበኛ ዘመነ ካሴ እኮ የዛሬ አስራ ሶስት አመት ቲፒኤልፍን ለመዋጋት የኤርትራ በረሃ ወርደዋል። እፊ ካን ዩ ማጅን፣ ለእኔ ለአርበኛ ዘመነ ካሴ ስለ ፖለቲካ ኮሬክትነስ ልነግረው፣ እኔ ለሀብቴ ወልዴ ስለ ስብሐት ነጋ ሴራ ልነግረው፣ እኔ ለምሬ ወዳጆ ስለ ጃዋር ልነግረው፣ እኔ ለደሳለኝ ሲያስብ ሽዋ ስለ ስኬል ጋ ቢሳ ልነግረው ዋካይ እንዶፍ እኔ እንዴት እንደሆነ አረዳዳችን ሁሉ፣ ወይም ደግሞ የምታራምዱት ፖለቲካ ምን እንደሆነ አልረዳም። አንዳንድ ቅድም ነግሬያቸዋለሁ። ድግስ ትጠራለህ? እዛ ድግስ ላይ ስትሄድ ሽክ በልክ ብለህ የራስህን ነገር ጠብቀህ ትሄዳለህ። መቼስ ድግስ ተደገሰ ምናምን ሲባል እያንዳንድ በልተጠጥተ ምናምን ምናምን ለመሄድ ነው የምታስበው? ፖለቲካ ለመሸጥ ሲኬድ ስንት ሀገሮች እኮ አሉ አይደል የማይስማሙ ሚሳኤል ለመወራወር የሚ የቃላት ጦርነት ላይ ያሉ አገሮች እኮ የሆነ ሰዓት ላይ አንድ መድረክ ላይ ይገናኛሉ። ያኛው ጣፈጠውም አልጣፈጠውም ወይም በፖለቲካ ጎሽሞ ይሄዳል፣ ወይም የራሱን ፖለቲካ ሽጦ ይሄዳል። እንደዛ ነው የሆነው። አርበኛ ዘመነ ካሴ የሰራውት ይሄን ነው። ሂወዝ ብሪሊየንት በዚህ ዘመን ይሄን የመሰለ ሰው ስላገኘን ክብር ይገባቸዋል። የምሬ ነው ምነግራችሁ እነዚህ ሰዎች ባይኖሩ ኖሮ ምንድን ነበር ምን ነው? ያንንም ማሰብ ያስፈልጋል። አዎ እስክንድርን በጣም ነው ምጠላው። ደንቆሮ ቅዳሜ ብለመተ አወይ፣ ስም የለ ምናምን። ይሄ አይደንቲቲ ክራይሲስ ውስጥ ያላችሁ ሰዎችን የቤት ቤት አትምጡ ቆዳ እንደ እስክንድር ነጋ የምትጸየፈው ሰው የለም። ይህንን መኑ ስለዚህ እነ አርበኛ ዘመነ ካሴን፣ እነ ሀብቴ ወልዴን፣ እነ ምሬ ወዳጆን፣ እነ ኢንጂነር ደሳሌን፣ ሲያስሽብሽዋ ሽዋ እነ ዶክተር አብደላ እንድሪስ፣ እነ ሻለቃ ዝናቡ፣ እነ ጠበቃ ስረስ፣ እነ አርበኛ ማርሸት፣ እነ አርበኛ ሳሙኤል ባለድል፣ እነ ባየቀናው እነ ሄኖክ አዲሴ እና በበፋንታው በየአካባቢው ላይ ያሉ የፋኖ አደረጃጀት ላይ ያሉ እና ይሄንን ትግል ወይም የአማራን ሕዝብ እናሻግራለን ከዛ በኋላ ደግሞ ህብረት ብሔራዊ የሆነች ኢትዮጵያን እንፈጥራለን ብለው የሚታገሉ ወንድሞቻችን ስላገኘን ክብር ሊገባ ክብር ይገባቸዋል። ከነሱ በላይ ግን ለትግሉ ተቆርቋሪነን ብለን እያሰብን ትግል ለመበጣጠስ እና ትግል ሌላ ነገር ከኔ ትግል ሊጠልፍ ነው ምናምን ብላችሁ እናንተ ትግል ስታንቋሽሹ እንደማየት የሚያቅለሸልሽ ፖለቲካ የለም። ስለዚህ በቪሌጀርስ ሜንታሊቲ ተውጣችሁ የጎጠኝነትን እንትን ዲቨሎፕ ከመት ስታደርጉ ትልቁን ማንነታችሁን እየጣላችሁ ትሄዳላችሁ። ትልቁን ማንነታችሁን አትጣሉት ጋይስ። በፈጠራችሁ መነጋገር የምትፈልጉት ነገር ሲኖር በውስጥ ተነጋገሩ ምንም ችግር የለው ወንድሞቻችን እንደዛ አይደል እያደረጉት ያሉት ችግር ስለሌለ እኮ አይደለም ችግሮች አሉ ችግሮቹን ግን ማየት ያለባችሁ ነገር ጋይስ እኔ ብዙ ነገር ብዙ ጊዜ ተናግሬያለሁ ጥይት ጥይት በተፈጥሮ ጥይት በተፈጥሮ አንዴ ከተኮሳችሁ በኋላ ተኩሱኝ ተኩሱኝ ነው የሚል ባሩድ ከሸተታችሁና አንዴ ይሄ እንትኑ ፍርሃታችሁ ከተወገደ በኋላ ጥይት ተኩሰኝ ተኩሰኝ ነው የሚለው ትግሉ ገብቶት የአማራን ኮዝ ይዞ የተቀላቀለው ከዘጠና ፐርሰንት በላይ ቢሆንም በእያንዳንዱ በአራቱ ማዕዘን እና ያሉ ወንድሞቻችን ግን አስሩ ፐርሰንት ስለ ፖለቲካ በጣም ሻርፕ ያልሆኑ ፖለቲካን ያልተረዱ ጥይት ደግሞ ገና መተኮስ የለመዱ ምናምን ወጣቶች ይኖራሉ። ምናልባት ባይኔቸር ዋርየር ነው ብለን የምናስበው ነው ይሄ ነገድ ብለን እናስብ። እሺ፣ ግን ውጊያ ሲገባ ሰርግ ቤት ላይ ወይም ድግስ ቤት ላይ ጥይት እንደመተኮስ ቀላል አይደለም። አንድ መከላከያ ነበረ። ምናልባት ወደ ይሄ ወደ ጎጃም አማራ አካባቢ አንድ ሽፍታ ነበረ አንድ አይና እሸቱ ነው ምናምን የሚባል ምናልባት የምታውቁ ሰዎች ካላችሁ አውቀዋለሁ። አንድ አይና ነው እና ድሮ በቲፒልፍ ጊዜ ነው እና ሽፍታ ምንጠራ ምናምን ተብሎ ከፈጥኖ ደራሾች እና ከመከላከያ ተመርጠው ይሄዳሉ እና፣ አረጋ ኖ ኖ፣ አረጋ አይደለም። አንድ አይና እሸቱ ወር ምናምን የሚባል ሰውዬ ነበረ እና ጫካ ውስጥ ይገባል። ጫካ ውስጥ ከገባ በኋላ አረጋን አውቀዋለሁ። አረጋን አውቀ እሱ አይደለም ግን። ጫካ ጫካ ከገባ በኋላ ልንገራቸዋል። ጫካ ከገባ በኋላ መከላከያዎቹና ፈጥኖ ደራሾች ይሄዳሉ። በሚሄዱበት ሰዓት ሲተኩሱ አይመቱትም። ሲተኩሱ አይመቱትም። ከዛ በኋላ ምን ተፈጠረ መሰላችሁ? እሱ ሳልም እሱ ሳያልም እንደዚህ በትከሻው እንደያዘ ሲተኩስ፣ አንዱ መከላከያ ግንባሩን ሲለው፣ ከጎን ያለው ፋሲካው የሚባል ልጅ እሱ ነው ታሪኩን የሚነግረኝ ልጅ። ፋሲካው የሚባል ፈጥኖ ደራሽ ውስጥ የነበረ ልጅ ነው እና በራሱ መሳሪያ የራሱን እግር ይመታዋል። በራሱ መሳሪያ የራሱን እግር የመታው። የዛ ሰውዬ የኮንፊደንት እና ሳያለም ሳያነጣጠር ሌላ የራሱን ጓደኛ ስለመታበት ነው እና አሁን ደግሞ ከጎናቸው የሚወድቅ አንዳንድ ወንድሞቻቸው፣ ጓደኞቻቸው ምናም ሲናር አንዳንዱ አግሬሲቭ ሆኖ ሁሉን ነገር አንገሩንም ምራቁን ዋጥ ያደረገ ሰው አንገሩን ዋጥ አድርጎ ንዴቱን ቆጥቦ በትዕግስት አልሞ ሊመታ ይችላል። የደፈጣ ውጊያ ላይ በብዛት ብዙ መከላከሎችን ተጠቅመ ምናምን አድፍተህ ኢሚዲት አክሽን የምታደርገው ነው። ስለዚህ ወንድሞቻችን እነዚህን ወንድሞች መግራት፣ እነዚህን ወንድሞች ፖለቲካሊ ሻርፕ ማድረግ፣ እነዚህን ወንድሞች ከወንድሞቻቸው ጋር እንዴት መጣመር እንዳለባቸው ሰልፍ ሲባል ይውላቸው። አንዳንዴ ሰልፍ ይሄ ግራ ቀኝ ግራ ቀኝ እየተባለ የሚማረው ለምን ይመስላቸዋል? አንድ አይነት አስተሳሰብ እያሰቡ ቤዚክሊ አንድነታቸውን ቢውል እያደረጉ እንዲመጡ ነው ወደዛ አካባቢ የሚሄዱ ሰዎች ቤተሰቦቻቸውን ሚስቶቻቸውን ልጆቻቸውን ትተው ነው የሚሄዱት ለምን ይህንን ህዝብ ከመከራ ለማውጣት ስለዚህ ወንድሙ ዘው ላይ አብሮ የታጠቀ ወንድሙ ነው ወንድሙ ሴቷም እዛ ያለው ወንድሟ ነው ወንድሟ ትግል ላይ ፐርፌክት ሁነህ አንድ መስመር ይዘህ ነው መሄድ ያለብህ። ተጠበቅ ስትባል ወይም ደግሞ ሩጥ ሲባል ኮዶች አሉ። የወታደራዊ ኮድ እንደዚህ እንደዚህ ሲባል ሩጥ ማለት ነው። ስትል ደግሞ ተጠበቅ ነው። አብሪ ሚናም ይባላለ አብሬ አውተ መንገድ ላይ ጎዳና ላይ ወይ በሌሊት ስትሄድ የሆነ ኮሽታ ምናምን ስትሰማ በምልክት ተጠበቅ ትላለህ። ወይ በደፈጣ በቁጭ ምናምን እያስባልክ እንደዚህ አይነት ነገር። ያንን ለማዋሃድ ወንድሞቻችን ያለባቸውን የቤት ስራ ማሰብ ያስፈልጋል። ዝም ብሎ ድግስ ቤት እንደሚተኮስ ወይም ተቀራርቶ ምናምን የሆነ ደስ ሲልህ ከሱሪ ሽጉጥ መዘም እንደሚተኮስ አይደለም። ውጊያ ላይ በጣም መሰረታዊ በሆኑ ውጊያዎች ላይ በተለይ በተለይ አሁን ባለን ስትራግል ላይ የህልውና ትግል ላይ ብልጠት የተሞላበት ስትራግል ያስፈልጋል። በተመሳሳይ እዚህ ጋርም ደግሞ ሳይበር ላይ ያለውም ደግሞ እንደ አንድ ብርጌድ ተቆጥሮ እንደ አንድ ሚሳኤል እንደታጠቀ ነገር ቆጥራችሁ በስርዓት መታገል በስርዓት መሄድ ያስፈልጋል እንጂ ዝም ብለን እንዳመጣልን ወይ እንቅልፍ እምቢ ብሎ ስትነቃ ዛሬ የሆነ ነገር ሆኗል የቤት ጣጣ ተነስቶ የቤትህን ጉያ የቤት ክን አመል ምናምን ወይ ከሚስት ጋር ተጣልተ ወይ ከእናት ጋር ከእጮኛ ጋር ተጣልተ ትመጣና ዜጋ ጋር ስታቀረሽ ብትውል ግን የሚሰራውን ፖለቲካ ኮንስ ኮንሱን ማሰብ መቻል አለባችሁ። ዝም ብላችሁ እንደመጣላችሁ እየተናገራችሁ እዛ ያሉትን ወንድሞቻችንም ቅስም ባንሰብር መልካም ነው። አንደኛ ምንም ልትፈጥሩት ደግሞ በማትችሉት መንገድ አሁን ሰሞኑን ግማሹ ይፎክራል። እንዲህ ብለን ስላልን ነው እንደዚህ የተደረገው፣ እንዲህ ስለተሆነ ነው እንደዚህ የተደረገው። ተው፣ ኧረ በፈጠራችሁ፣ በልክ ሁኑ። እንዴ እኔን ስትሰድቡኝ ዝም ብዬ ንቄያችሁም አልፈው እኮ ምንም ነገር እንደማትፈጥሩ ስለማቀም እንጂ፣ ክብር ስለሌለን ክብር ስለማይሰማን ምናም ምናምን አይደለም። ግን ምንም እንደማትፈጥሩ እንደ ወንድሞቻችን እስኪ ከፍ እንበል ብለን ነው ወንድሞቻችን ያንን ሁሉ መከራ እያሳለፉ ድሮን የድሮ ማዕት እየወረደባቸው፣ ቤተ ክርስቲያንና መስጊድ ከላይ ላይ እየፈረሰባቸው፣ ዘራቸው እየጠፋ ያንን ሁሉ አስታግሰው ሚስቶቻቸውን ትተው ጎረቤቶቻቸውን፣ አክስቶቻቸውን፣ አጎቶቻቸውን ትተው የሞቀ ትዳራቸውን ትተው የወጡ ወንድሞቻችንን ከነሱ በላይ ነው እንደ የኛ ሞራል፣ ከነሱ በላይ ነው እንደ የኛ ክብር። ፌስቡክ ላይ የተለቀቁ ቪዲዮዎችን አይታቸዋል። እነ ዋርካውምሬ ወዳጆና እናስረስ አርበኛ ስረስ የሚወጡበትን ጉድጓድ አይታችሁታል። አስተውላችሁታል። እና በፈጠራችሁ ይሄ ትልቁን ማንነታችሁን ሌላውን ተውት። ይሄ ጎጃም ጎንደር ምናም ማለቱን ተውት እና? ይሄ ኦሮሞ ትግሬ ምናምን የሚል ውስጥ ማትግቡ ያልነቃውን ሚኒሻንቁ ሂደህ ደግሞ ደንቆሮ ጣ ከዚ ከካም ሚኒሻውን መቀየር፣ አድማ ብተናውን መቀየር። ሌላ ብሔር መሳደብ ትግል አይደለም። ሌላ ብሔር መሳደብ፣ ሌላ ብሔርን ማንቋሸሽ ለአማራ አይጠቅመውም። በቃ ይትመጡና አስረግጭ ነው ነግር ትላላችሁ ምናምን ምናምን ምንድነው? እኔ ስድቡ ራሱ እንደው ደስ አይልም። አማራው ነቅቶ አልቋል እንዴ! እራሳችሁ እኮ የነቃ ሰው የነቃ ፖለቲከኛ ወይም በፖለቲካ እኔ ኮሬክት ነኝ እንዲህ ነኝ እንዲህ ነኝ የሚል ሰው ጎጦ ላይ ተቀምጦ ሲፈተፍት አይውሉ። አማራነትን ከፍ ማድረግ ችግሮች ሲኖሩ ደግሞ እነዛን ችግሮች በምን አይነት መንገድ እንጠይቅ? ለአመራሮቹ ሰብሰብ ብለን በግሩፕ ባለፈው ወንድሞቻችን እንደመጡት እንደዛ አድርገን ወንድሞቻችን እንዲመጡ አድርገን የምንጠይቃቸውን ጥያቄዎች ዲስፕሊንድ በሆነ በጭዋ መልኩ መጠየቅ። እንደዛ ስንሆን መሻገር እንችላለን። እንደዛ ስንሆን የወንድሞቻችንን ሞራል መጠበቅ፣ ወንድሞቻችንን ሞት ቤት የማያደርግ ነገር እንሰራለን። ከዛ ውጭ ግን ፒኤችዲኤን እኮ የሰራሁት እዚህ ነው። እኔ የተማርኩት እኮ ሃርቫርድ ዩኒቨርሲቲ ነው። ከአዳስ እዚህ መጥቼ ምናምን ትግል እጠልፋለሁ፣ ትግል እበጠብጣለሁ ምናምን ብትል ጭንቅላቴ ይበጠበጣል። የምትፈጥረው ታሪክ የለም።